ጣቢያ የሄድኩት ወደ ፖሊስ ጣቢያ። እንደዚያ ደምሽን እየዘራሽ ፖሊስ ጣቢያ ሄድሽ? ወይስ መጀመሪያ ፖሊስ ጣቢያ ነው የሄድኩት። ለምን ሆስፒታልም ለመሄድም እጄ ላይ ምንም የያዝኩትም ነገር የለም። ሆስፒታል ብትሄጅም እንደዚህ ነው ብሎ የሚረዳሽ የለም። ምንም አላስኩም ከስልኬ ውጭ ማለት ነው። ወደ ፖሊስ ጣቢያ እንደሄድኩኝ እንኳን በቃ ደግሞ ወደ ውስጥ ሲያስቸግረኝ እኔ ምንድነው የሆነ ሰው ወስዶች ላሳክምሽ ቢለኝ ነው ምርጫ ለምን ምሞት መሰለኝ በጣም ጨነቀኝ ራሴ እንዲህ እየዞረብኝ ነው ገባሽ ምናልባት ፖሊሶቹ ሰውነት ተሰምቷቸው ሲያዩኝ ወስደው እራሳቸው ያሳክሙኛል ብዬ ነበር ዝም ቁጭ በይ እያሉ ዝም ቁጭ በይ እያሉ ዝም እንደገና እሱ በራብ ላይ ነው ላሻክምሽ ሲለኝ ነፍሴ ማዳም ስለምፈልግ እሱ ጋር ተከት እየወጣውኝ ከዛ መንገድ ላይ እያለን አሁን ይኸውልሽ ሺሻ ቤት ውስጥ በሺሻ ጋር ሲበረቀስሽ፣ አንቺ ደምሽን እየዘራሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ ፖሊሶቹ ቁጭ ወይ ብለው እስከሚመዘግቡ ምን እስከሚሉ እሱ ደወለልሽ እና ውጭ ነኝ፣ ነይ፣ እኔ ሆስፒታል ልውሰድሽ አለሽ፣ እራሱ በርቃሽ ከዛ እሺ ብለሽ ከፖሊስ ጣቢያ ወጥተሽ አንቺ መዳን ስለምትፈልጊ ተያይዘሽ ከሱ ጋር ሆስፒታል ሄድሽ። ሆስፒታል ሊሄድ መንገድ ላይ እንደጀመርን ነ አንቺ ፖሊስ ጣቢያ ሂደሻል፣ ምንም አታመጭም ብሎ እንደገና ፀጉርን ይዞ ውኑ ውኑ እናደርገኝ አስፋልት ዳር ማለት ነው። ምንም አታመጭም የቃማ የለሽም ብሎ ማለት ነው። በዛ ላይ እንደገና በዛ ሁሉ ደ አግሬ ኩላት ላይ እንደገና ሲጨንቀየ ሻራ ላይ አውጥቶ መንገድ ላይ ሲጥል፣ ለፖሊስ ደወልኩኝ። ለይና ይሩን አምቡላንስ ላኩልኝ፣ እንጂማ ገበናውን አላወጣም ብዬሽ እንኳን ዝም ብዬሽ አላሳሳክሜ ብየው ነበረ። መንገድ ላይ ነው አውጥቶ ፖሊስ ደወልሽ እና አምቡላንስ መተወሰደሽ ከጣለሽ ቦታ? አዎ፣ አምቡላንስ ወሰዱኝ። እንደገና እዛ ፖሊስ ጣቢያዩኝ ዩኝ ፖሊሶች ነው የመጡት ይች ቅድም መታ ነበር አይተናተ ሊቃማ የላትም ብሎ ያን ፖሊሱም ጥሎኝ ሄደ። አምቡላንሱ ሐኪም ቤት በነፃ እንዲያሽጉልኝ አዘው ታሸገልኝ ራሴ ከዛ ሺ ከሆስፒታል አሁን ወጥተሽ ቤትሽ ነሽ? ከሆስፒታል ወጣሁኝ፣ ወደዛው ሄድኩኝ፣ ወደ ፖሊሶቹ ሄድኩኝ። ስሄዳቸው እዚህ አካባቢ አይደለም የመታሽ ሌላ ቦታ ሂጅ ብለው ሌላ ቦታ ጠቆሙኝ። ስለመሸም ስላልቻልኩም ወደ ነገ ጧት ከተሳካልኝ እሄዳለሁ ብዬ ነበረ። ስሰማ እሱም በዛ ስለሚጨራረስ ነገራቶችን ውስጥ እንኳን ሊያማክሩኝ አልቻሉም። በውጭ ነው እየመለሱኝ ያሉት። ገባሽ ያኔ እሱ በዛው አካባቢ ስለሚሰራ ነገ ሞክራለሁ ብያለሁ። ግን ሰውም ጎኔም የለም ብቻዬን፣ ይሄ ሁሉ ደሜን እየዘራው እንኳን ሀታ ታክሲዎች እንኳን ፈርተው ሳስቆማቸው አልቆምልኝ ብለው ነበረ። ፈርተው ደሜን እያዩ ሽ ፈሩ፣ ደነገጡ። እዚህ ሀገር ሁሉም ነገር ወንጀል ስለሆነ ፈሩ። እሺ ግን ይቃማል። ከይቃማን በላይ ደግሞ የሆነ የፖሊሶች አስተርጎሚ ነው። ለሀበሻ እነዚያ ነው የልብ ልብ የተሰማው። እንደ ስልጣኑ ነው የሚጠቀመው። አንድ ሀበሻ ካስከፋው እሱ አስዞ ነው ሀገር የሚያስገባው። እቃማ የሌላቸውን ወንዶች ማለት ነው። እንደዚህ ነው ሲያደርግ የኖረ በስ። አሁንም ምን ፎቶ አለኝ ነው፣ ግን ላኪ ፎቶ እናቁጡ ላናግረው። አሁን ላኪ ሲጀመር ሳኡዲ እንዲህ የለም እቴ እናንተ ለመፍረድ አንደኛ፣ ከኔ ቪዲዮ አብርታ እያቸው የታሸገ ጭንቅላቷን፣ እኔ ደግሞ በአይን ያየው ቪዲዮን ደሟን የተበረቀሰ ጭንቅላቷን፣ እኔ ደግሞ የገረመ በረቀሶ ጭንቅላቷን እንደዚህ ደሟን እየዘራች ፖሊስ ጣቢያ ሄዳ፣ ፖሊስ ጣቢያ ድረስ ተከትሎ መጥቷል። ምን አይነት ደፋር ነው? ፖስታ ቤት ድረስ ተከትሎ ምትበር የውጪ ነው። የምን ባል ፍቅረኛ፣ የምን ባል ለባልነት ማረግ አልደረሰም። ግን አንቺ በጣም ቆንጆዬ ነሽ ታውቂያለሽ። ማሻአላህ አቡ። ግን ቪዲዮ የለቀቀችውን ቪዲዮ አይቼ ነበር። ቲክቶኮ ላይ አንስታ ነው ወይስ ቲክቶኩ አንስቶባት ነው? ቲክቶክ ደግሞ ስላየው ይከፋብኝ። እንጭ የላከችው ቪዲዮ እኮ ነው የለቀቀችው። በቃ ይደም እንደዚህ ደግሞ እንዳለ እየፈሰሰ ነው። ትንሽ ቆይተው ወዲያው እኮ ነው ቲክቶክ እኮ ደም ምናምን ነገር ሲያይ እኮ ትንሽ ቆይተው ያጠፋል። ምናልባት አዎ። ስታወሪው ወዳለሁበት ቦታ እንዳይጎዳ የፈራሁ ሰውዬው እና አላውራው ጭራሽ። ታዲያ እንዴት ነው የማረጋግጠው እሱ እንደሆነ? ኮሳሳ ነው፣ ኮሳሳ ነው። እንደዚ አይነት ጀግንነት ያለውም አይመስልም ማለት ፖሊስ ጣቢያ ድረስ ደብድቦ ሲያበቃ ፖሊስ ጣቢያ ድረስ ደፍሮ የሚሄድ ምናምን ምናምን አይመስልም። ኮሰስ ያለ ነው ሞሽ። አላውራ እሱ ምን እናድርግ ታዲያ። ማውራው እኮ በትትና ነው በትትና ነው በሀቢባ በትህትና ብታወሪ በትህትና የሚመልስ ሰው አይደለም። ምንም አታመጡም ነው የሚለው። ችግር የለውም እኔ ከቤት ለዛሬ እለቃለሁ። ዛሬ እወጣለሁ ካለሁበት። አንቺ ለአንቺ ደህንነት አንቺ ያንን ቦታ ከለቀቅሽ በኋላ ነው አናግረዋለሁ። እኔ አሁን እወጣለሁ። ለምን ቲክቶክ ምስለ ፖስቶትክ ስለሚያይ ወይ መቶ ይገለኛል የሆነ ነገር ነው የሚያደርገኝ ሰውዬው። እና አንቺ ምን ትሰሪያለሽ? እስካሁን እሱ የሚያውቀው ሎኬሽን ላይ ለምን አልቀየሽም? አንቺ አለብሽ እንዳዚህ እየቀጠቀጣሽ ሰውነት ሁሉ ፊቴም ደም ስለሆነ እንደዚህ ብዬ ሰው እንዳያይ ነው። አሁን ነው ገና ወደ ቤት የገባሁት፣ ወደ ቤት የተመለስኩት ልብሴን ቀይሬ ለመውጣት ማለት ነው። ለምን ፊቴም ደም ነው፣ ልብሴ ሁሉ ደም ነው። ቲክቶክ አዎ፣ አዎ ይጠቀማል። ለምን ቪዲዮ አበራሽ እንዲያይሽ? ትፍ አሁን ቢሮ ነው። ፎቶ የለሽም፣ አያውቅም ነበር። ግን ቪዲዮ ለምን አበራሽ? እና ቲክቶክ የሚጠቀመው የስራ አካውንቱ ነው። አይገባም። እንደዚ አይነት ሳውዲ አረቢያ የሆነ አፕሊኬሽን አብርተሽ ካልሆነ ቀጥታ ላይብ አያስገባሽም። እሱ ደግሞ ያንን ላይብ አያውቅም፣ መግባት አይችልም። በዚህም ተቦላ ነገር ቤት ተቀየርሽ። በኋላ ዋትሳፕ ያለሽ ሴቭ አረጋለሁ። አሁን በውስጥ የማወራሽ ነገር አለ። ከዚህ በቃ ሁሉንም ነገር እኔ በውስጥ ነው ማድረግ ያለብሽ። አይዞሽ እሺ ከዚህ በኋላ አንቺ ጉዳዩ ሁሉ ሰምቷል። አንድ ነገር ብትሆኝ ተጠያቂ እሱ ነው። ፎቶ አለኝ፣ ቁጥሩ አለኝ። ተጠያቂ ቁጥሩ ፎቶ ላይ ያለው ቁጥር እሱ ነው። አረን እሱ ነው አብረሽ የላክሽው ከፎቶ ጎን። ስለዚህ ቁጥሩ አለኝ፣ ፎቶ አለኝ። አንቺ የሆነ ነገር ብትሆኝ ተጠያቂ እሱ ነው። የኢትዮጵያ ሕዝብ እሱን ነው የሚጠይቀው። አታስቢ። አሁን ከዚህ ውጭ ና ቤት ቀይሪ አላስኒ አሁን ወጣሉ ጓደኛ ጓደኛ እሱም ማያቃት ጓደኛ ቤት ፈልገሽ ሂጂ

እሷ ቦታ ሳትይዝ ምናልባት የቀዱ ልጆች ካሉ ፖስት ባያደርጉት፣ በዚህ አጋጣሚ ማለት ነው። ለምን እንደዚህ አይነት ነገር እሷ ሳትዘጋጅ ምናልባት ፖስት ካደረጉ ፖስት ሊደርሰው ይችላል። ምናልባት ለሪከርዶች ባይፖስቱት እንደዚህ አይነት ነገር ባያደርጉ አሪፍ ነው ብዬ አስባለሁ። ለዛ ነው ቀዳችሁ ካላችሁ ፖስት እንዳት ፖስቱ። እሺ እባካችሁ የቀዳችሁ ካላችሁ እንዳት ፖስቱ፣ ለዚህች ልጅ ህይወት ስትሉ። ህይወቱ አደጋ ላይ ነው አሁን። ሎኬሽኗን ሳትቀይር ምንም አይነት ፖስት እንዳታደረጉ ፕሊስ። ልጁ ከፖሊሶች ጋር ግንኙነት አለው ብላለች። አስተርጓሚ ነው ብላለች። ይህንን ስልጣኑን ደግሞ እችም ስልጣኑና ደግሞ ኢቃማም ስልጣኑና ሳውዲ ላይ ጉልበተኛ ሆኖ ነው እንደዚህ ሴት ልጅ አናቷን ተርትሮ። ወንድ ልጅ ሴት ላይ እጁን ከዘነዘረ ወንድነቱን በገዛ እጁ አጣ። ይህንን ወቁ ወንድ ልጅ ሴት ልጅ ላይ እጁን ሲሰነዝር ወንድነቱን አጣ። አልረዳ ወተ ከቲክቶክ ፌስቡክ፣ ወይም ዩቱብ ደርሰህና ፕሊዝ፣ ወንድ ልጅ ሴት ልጅ ላይ እጁን ያነሳ ሰዓት ወንድነቱን የወንድነት ክብሩን በገዛ እጁ አጣ። ወንድ ማለት ሴት ልጅ ላይ እጁን አያነሳ። ወንድ ነኝ የሚል ወንድ ወንድ ከወንድ ጋር እንጂ፣ እንዴት ወንድ ልጅ ሴት ልጅ ላይ እጁን ይሰነዝራል? እንግዲህ እኛ የምናውቀው ወንድ ሴት ልጅ ላይ እጁን አያነሳ። ወንድ እጅ የሚያነሳው ወንድ ወንድ ላይ ነው እንጂ ወንድ ሴት ላይ ሼም ነው። በጣም በጣም ማውገዝ እና ማዋረድ አለብን እንደዚህ አይነት ወንዶችን። ሴት ልጅ ላይ እጁን የሚያነሳን ወንድ በጣም መጠየፍ፣ ማውገዝ፣ ማዋረድ አለብን። ወንድ ብለን ራሱ የወንድነት ማዕረግ የወንድነት ክብር ልንሰጠው አይገባም። ሴት ልጅ ላይ እጁን የሚያነሳ ወንድ ሊወገዝ፣ ሊዋረድ፣ ሊጠላ ልንጸየፈው ይገባል። ሁላችንም ወንድም ሴትም ልትጠየፈው ይገባል። ወንድ ልጅ ሴት ልጅ ላይ እጁን ካነሳ ወንድ ነኝ እንዳይል። ሴት ልጅ ላይ እጁን አንስቶ ሴትን የማያከብር ወንድ ሲጀመር ወንድ አይደለም። ወንድ ልጅ ሴት ስለሆነች ብቻ ያከብራል። ለምን? እናቱን የሚያከብር ከሆነ እናቱን የሚወድ ከሆነ ሴት ሴት ስለሆነች ብቻ መከበር አለባት፣ እስፔሻሊ በወንድ ልጅ የወንድ ልጅ ማንነት የሚለካው ለሴት ባለው ክፍል ነው። ሴተኛ ዳሪ ትሆን ለማኝ ትሆን ምንም ትሆን ሴት ልጅ ስታናግራት በክብር አናግራት። ስታያት በክብር ያት። ሴት ስለሆነች እናትህን የምትወድ እናትህን የምታከብር ከሆንክ፣ ምንም ትሆንች ሴት ምንም ታጥፋ ጥለህ መሄድ ትችላለ። ሴት ልጅ ከበደለች ካጠፋችበት ጥለህ አትሄድ ጥለህ አትሄድ አለቀ። የተሻለች ሴት ታገኛለ እንጂ ሴት ልጅ ስላጠፋች ብለህ የምትመታት ከሆነ እጅ የምታነሳባት ከሆነ አንተ ወንድ አይደለም። ኔቨር ኔቨር። በቃ ካጠፋች ከበደለች ጥላት ሄድ። ያ ትልቁ ቅጣቷ ነው። ካለ ምክንያት አይመታትም የሚሉትን እ እነዚህ ሴቶች አይደሉም፣ ክብረ ቢሶች ናቸው። ካለ ምክንያት አይመታትም የሚሉት ክብረ ቢስ ናቸው። እየተቀጠቀጡ ያደጉ የሃያ ዝርያ ያለባቸው ናቸው። የመቀጥቀጥ ሱስ ያለባቸው ለሴትነታቸው ክብር የማይሰጡ የራሳቸውን ዋጋ የማያውቁ ሴቶች ናቸው። ምንም ታድርግ፣ አይደለም ሴት ልጅ ማንም ሰው ሊመታ አይገባም። ወንጀለኛ፣ ኦኬ፣ ወንጀለኛ ፖሊስ ይዘው በክብር ነው ይዞ እስር ቤት የሚያስገባው፣ አይመታውም። መማታት የሚባል ነገር የለም። የሰው ልጅ አይመታም፣ አይደለም ሴት ልጅ በአጠቃላይ የሰው ልጅ አይመታም። አልረዳ ለምን ወጥተህ አትገባም? ወጥተህ ከቲክቶክ፣ ፌስቡክ ወይም ዩቱብ ደርሰህ እንደ አዲስ ግባ እኮ እያልኩህ ነው፣ ደጋግመ ኢንቫይት ሳደረግህ እየደረሰህ አይደለም። አህያ እያልሽ እኮ ነው አህያ ነው አታሪያ ከመታ ማይሄደው በዚህ ዘመን አህያም አይመታም እኮ አህያም ሄድ ስትዩ መሄድ ጀምሯል። ብታይዋት እንዴት ጭንቅላቷ እንደተበረቀሰ ጋይስ እዚህ እናት አባት አላት እኮ ቤተሰብ አላት እኮ ከሰው እኮ ነው የተፈጠረችው። እንዴት እንደዚህ አድርጎ ይተረትራታል? በሰው ሀገር ምን እሱ ማን ስለሆነ ምን ስለተሰማው ምንም ታድርግ፣ ኢቨን ማቅጣበት እንኳን ቢሆን ማቅጣበት እንኳን ቢሆን ሂዶን ሀቭ ራይት እንደዚህ የመተርተር እሷን የመምታት መብት የለው። ማቅጣበት ከሆነ ጥሏት ይሄድ በቃ። እሱን ማጣቱ ቅጣታ ነው። ምንም አይነት ትልቁ ጥፋት መማገጥ ማለት ብትማግጥ እንኳን እሷን የመምታት መብት የለው። ጥሏት የመሄድ ብቻ ነው መብቱ። ሰላማዊ ባይላ ወደ ሌላ ስልክ ሴቭ አድርግ፣ ቴንክ ዩ ዴቭ። ስልኳን ቀምጦ አሁን ቤት ሄዶ እንኳን ቴንክ ዩ ሺ። እዛ ላይ ተሸውጬ ነበረ ትንሽ ወደ ሁለተኛው ስልክ ፎርዋርድ ድላልከው ስልኳን ቀምጦ ሁሉን ነገር ቢደልተው እንኳን ዝንገት ከዛ ቤት ሳትወጣ እሱ ቢደርስ አልረዳ የሚለውን አካውንት ባካችሁ ፎሎ አድርጉት። አልረዳ የሚለውን አካውንት ፎሎ በማድረግ መቶ ሺ እናስገባውና ለታማሚ ወንድማችን መቶ ሺህ ብር ሙባረክ እንዲለግስ እናድርግ ፕሊስ። ይሄ የሙባረክ ቻሌንጅ ነው። የአልረዳ አካውንት ፎሎ ተደርጎ መቶ ሺህ ከገባ እናስገባዋለን፣ እንችላለን። ከገባ ለሚኪ ወንድማችን መታከሚያ መቶ ሺህ ብር ሙባረክ ሙሰማ ይለግሳል። ሌትስ ጎ ጋይስ ሁላችሁም እዚህ ጋር ያላችሁ አራት ሺህ አንድ መቶ ሰዎች አለረዳ የሚለውን አካውንት ፎሎ አድርጉት ታማሚው እጅግ በጣም የሚያሳዝን ወንድማችን ነው በሊቢያ ነው የሚኖረው እናም ቆይ ልደውልለት እስኪ ሁለት ራይቶ ሆኗል አሁን ቮይሱን የመስማት እድል ካገኘ መቶ የሚያውቃቸውን ሰዎች ሁሉ አስመጥቶ ፎሎ እንዲያስደርግና እንዲሞላለት ግን ኮሊንግ ነው የሚለው ሪንጊንግ አይልም ይሄ ነው ልጁ ላሳያችሁ፣ ጋይዝ ልጁ ይሄ ነው። ታማሚው ይሄ ነው እና ሁለቱም ኩላሊቶቹ ደክመው ደም እየሸናን ያለው ነገ ነው በኢትዮጵያ ከምሽቱ አስራ ሁለት ሰዓት ነገ እዚህ ቤት እርዳታ እንሰበስብለታለን፣ ለዚህ ወንድማችን ታክሞ እንዲድን እና እባካችሁ ሁላችሁም ይሄንን አካውንት ፎሎ በማድረግ መቶ ሺው ለሱ ገቢ እንዲሆን እናድርግ። ፕሊስ ሁላችሁም ሁላችሁም ቴሌግራም ላይ ምልከዋለሁ። እኛ ይህን አካውንት አሁን እየለታለሁ ለሚኪ ኔትወርክ እያስተካከልኩ ነው። መጣው ብሏልሽ ያው ዘድም ጓደኛው ነገር ያለው እንዲጠራ ብላለች። በጣም ጥሩ። አዎ ጓደኞቹ ሁሉ ሚንቱና ፎሎ ያድርጉ። የሚያውቀውን ሰው ሁሉ ጠርቶ ይህንን አካውንት ፎሎ ያስደረግ ታማሚው ልጅ ጥሩት እና ሁሉንም ፎሎ አድርጉልኝ፣ ይህንን አካውንት ብሎ ያስደርግ። ማንን ነው ይህንን አካውንት አልረዳ የሚለው? ከኔ አጠገብ ያለውን አካውንት እሱን ነው ፎሎ የምታደርጉት።

በቃ ይኸው፣ በላይ ኤምኬን ፎሎ አድርገውና ኤምኬ ያገናኝካል። እንትና ደግሞ አልረዳ ደግሞ በቃሉ መሰረት ከነጎዳ ያስገባዋል። ካላስገባ ሙባረክን እንጠራዋለን። ጓሳችን ሽማግሌያችን ሙባረክ ነው። በቀለ ምን ያለኝን፣ በቀለ የሰጠኝን ቻንስ በኤምኬ በኩል አገኛለሁ። ምንድን ነው በቃ፣ ሊሰጠው ቻንስ ምን ነበር ይሰጠው? በቃ የሰጠኝ እንትን ነው ማለት ባለኝ ብር ሰርቶልኝ የተቀረውን ደግሞ ሊከፍለው ነው። እንጃ እንደዚህ አይነት እድል አለ። ምኬ በብድር በብድር ቅድመ ክፍያ ከፍሎ ብድር አለ እኔ ቢኖረኝ ራሴ እንደዛ ቢሆን እኔ ጋር

መጣሚኪ ኪ ሁላችሁም የአልረዳን አካውንት ፎሎ በማድረግ ታማሚ ወንድማችን መቶሺ እንዲያገኝ እናድርግ።